ኦኬ በቃ ፋሲል ይዞኝ ነበር ትናንትና። ለዛ ነው ስልኬን ቀምቶኝ ነበረ። አስገድዶ ውስጥ በር ዘግቶብኝ ነበረ፣ ከኔ ጋር ካልሆንሽ በሚል ማለት ነው። ፋሲል ይህን አልተናንቀ ነው። ጨረቃዎች በመጀመሪያ እንኳን ደህና መጣችሁ እላለው ማለት ነው። ሀይሚና ቡራ እንግዲህ ጠፍተው ነበር፣ ትናንት አልመጡም። ያልመጡበትን ምክንያት እንግዲህ ሀይሚ ፋሲል አግቶኝ ነው። በቀደም ብሩክ ቤት አስገብቶኝ ከሄደ በኋላ ወደ ሱቅ የሆነ ቃለ መግዛት ስወጣ አገኘኝና ስልኬንም ቀምቶ ቤት ውስጥ አግቶኝ ነው የዋለ። ብሩክም ሲደውልልኝ ያልመለስኩት ስልኩ እሱ ጋር ስለነበር ነው። ችግር ገጥሞኝ ነው። ስለዚህ ትናንት ያልመጣ ነው። በጣም ይቅርታ ብላለች። ብሩክም እንግዲህ ጠርተው ነበረ። ና፣ ሰላም፣ ሰላም ቤተሰብ እንዴት ናቸው አለው። ሰላማችሁ ይዛው በያላችሁበት፣ እያልኩኝ ወድ የጨረቃ ቤተሰቦች፣ ምንም ይሁን ምን ሀይሚና ቦራ ሶሻል ሚዲያ ላይ ሲጠፉ በጣም ነው ይጨንቀን ስለመጡ ስለ አየናቸው በጣም ደስ ብሎኛል ማለት ነው። ብዙ ሰው ብዙ ነበር እያለኝ የነበረ እውነት ለመናገር እና ዱባይ ገብተዋል፣ ዱባይ ሄደዋል ምናምን እያሉ ነበርና በዝግጅት ላይም ናቸውም የሚሉም ነበሩ። ብቻ ግን ስለመጡ ደስ ብሎኛል። ከዚህ በኋላ ሀይሚና ቡራ የሚሄዱ አይመስለኝም ወደ ዱባይ በቃ በአራት ነጠው ማለት ነው እና አይሄዱም ማለት ነው እና እንግዲህ ጾምም ስለሆነ ምን አይነት ሰርግ እንደሚሆን የነ አብረሽን እና የነሩታንም እንግዲህ እስኪ እንጠብቃለን ማለት ነው። በውጭ አለም በዱባይ ማለት ነው እና ብቻ እንግዲህ መልካም ጋብቻ እንዲሆንላቸው እመኛለሁ ምንም ቢሆንም ማለት ነው። እንግዲህ ዛሬ ሀይሚ ማለት በሚያሳዝን ሁኔታ ነው የመጣችው። ያ ማለት ምንድን ነው ፋሲል አግቶኝ ነበር ስልኬንም ቀምቶኝ ከሱ ጋር ነበረ። ምንድን ነው ፍላጎቱ ብሎ ብሩክ እንግዲህ ጠይቋት ነበር። ከዚህ በኋላ ብሩክም የራሴን ውሳኔ ነው ምወስን ብሏታል። የራሴን ሕይወት እኮ መኖር እምችል ሰው ነኝ። ነገር ግን አንቺን ስለምወድሽ ካንቺ መለየት ስለማልፈልግ ነው ብሏል። አዎ ቡራችን ማለት ቡራን እንግዲህ ከየት ጀምር ልጀምርላችሁ? ማለት ከናታን ማለት ነው። ገና ከቡታጂ ራስ አትወጣ ሀይሚ እንግዲህ ናታን ሀይሚን አፍቅሪያት አለው የኔ ማድረግ እችላለው ብሎ ትንሽ ከቡራ ጋር አይታችሁታል። እና እንግዲህ ቡራ የሰጠው መልስ የጋን ጊዜ ላስታውሳችሁ፣ በሀይሜ የመጣ በአይኔ የመጣ ነው። ሀይሜን ሀይሚዬን እንደ ራሴ ነው መወዳት፣ ከራሴ አስፈልጄ እንደ አይኔ ብሌን ነው ማያት። ስለዚህ ከሀይሚ ጎን እንዳላይ ብሎ እንግዲህ ከፍፄ ጋር የተጣላ ነው ማለት ነው ብሩክ። ስለዚህ ገና ከመጀመሪያው ገና ከመጀመሪያው እንዴት ነው እየተንከባከበ ያሳደገውን ፍቅርማ፣ ሀይሚን የመሰለች ጀግና ትዕግስተኛ፣ እንዲሁም ደግሞ ሰርታ መለወጥን የምትፈልገዋን ታታሪውን ፍቅረኛማ አሳልፎ ለሌላ እንደማይሰጥ ባለሙሉ ተስፋ ነኝ ማለት ነው። ደግሞም አያደርገውም ብሩክ ማለት ነው። ስለዚህ ውድ ቤተሰቦች እንግዲህ ሀይሚ እውነት ለመናገር ይዘው የመጣችው ነገር ማለት ነው እና ያው ከመጀመሪያው እስካሁን እንግዲህ በአስተማሪነቱ ተቀብለናት ማለት ቀለበትን ነበር መጀመሪያ። አሁን ደግሞ ፍቅር ላይ ደርሰናል ማለት ነው። ማለት ከቀለበት ወደ ፍቅር መተናል ማለት ነው። ማለት ዛሬ ሀይሚ ምንድን ያለችው ፍቅርን በፍቅር እንጂ በግዴታ አይሆንም። ስለዚህ እኔ ፋሲልን አላፈቅረውም እሱ ደግሞ የኔ ና ያለብሽ የኔ እንድትወኝ ይፈልጋለሁ ብሎ አግቶኝ ነበር ብላለች። እንግዲህ ይሄ እገታ የሚለው ርስ ማለት ነው ማለት አብዛኞቻችሁ ራሷን ዝቅ አድርጋ ለምንድን ነው እንደዚህ ራሷን አዋርዳ እንደዚህ አይነት ቪዲዮ የምትሰራ ለምን እንዴት አደርጋለች እያላችሁ ነው ማለት ነው። ማለት እዚህ ጋ አሁን ሀይሚ ታወነችው እንጂ እኮ ስለታገተች ወይም ትክክለኛ ታግታ ወይም የሆነችው ነገር ያደረገችው ነገር የለም። እሷ ማስተላለፍ የፈለገችው አሁን ለምሳሌ በሀገራችን ውስጥ ብዙ ሴቶች በቃ ማለት በአስገድዶ መድፈርና እንደዚሁም በእገታ ገንዘብ አንጡ እየተባሉ ብዙ ነገር ይደረጋል። በጣም ማለት ነው በተለይ በሕፃናቶች ማለት ነው ሶ በእሱ ብትወስዱት እንኳን እሱን ለማስተማር ፈልጋ ነው እና ደግሞ ፍቅርን በፍቅር እንጂ በግዴታ እንደማይሆን እና ደግሞ በሀይሚና በብሩክ ያሉ ማለት ነው። አሁን ብሩክ ላይ የምታዩት ነገር ምን እንደሆነ ታውቃላችሁ? በቃ ከኔ ውጭ ማለት ነው በሀይሚ የምትመጡ ፍቅረኛሞች በሀይሚ ጎን ለጎን የምትሄዱ በጣም ብዙ አሉ እና በቃ ጥርግርግ ብለው እንዲወጡ ሀይሚ የእኔ ብቻ ናት ነው ብሩክ ማለት ነው። እና ስለዚህ ባይሆን እንኳን በሚያስተምሩት ነገር ተረርታችሁ በሀይሚና በብሩክ መሀል በፍቅራቸው መሀል የምትገቡ ማለት ነው ሀይሚም እያሰናበተች ነው ብሩክ እያሰናበተ ነው እና ጥርግርግ ብላችሁ ማለት ነው ጥርግርግ ብላችሁ እንድትወጡ ነው እነሱ እየተናገሩ ያሉት እንጂ ሀይሚና ብሩክ ከካሜራ ጀርባ የሚሆን በሪል ላይፋቸው የሚሆን እነሱ አንድ ናቸው ማለት፣ አሁን ላይ ለእኛ የሚሰሩት ቪዲዮ ነው። በቃ ማለት ቪዲዮ ነው። ሶ በሚሰሩት ቪዲዮ ደግሞ አሁን ተበሳሽታችሁ ሌላ ነገር አትበሉ። ከዚህ በኋላ ማለት ነው። ስለ ቲክቶክ ላይ ስለምትጣሉት ምናምን ነገር እኔ ምንም አልልም። ምክንያቱም እኔ በእኔ ማለት ነው የጨረቃ ቤተሰቦች ማለት ነው ለትክክለኛ ኦዲየንስ የምናገረው ነገር ቢኖር ሀይሚና ቡራን ሁለቱን ለምትወዱ ማለት ነው፣ ለየብቻ ለምትወዱ ሳይሆን ሁለቱን ለምትወዱ የምናገረው ነገር ቢኖር አንድ መስመር ብቻ ልናገር። በቃ ሀይሚና ብሩክን የሚወድ የሚደግፍ ሳይሆን የሚያደንቅ ሰው ማለት ነው እነሱ ቤተሰቦች ናቸው ከነብሩ ጋር መሄድ የሚችሉት ዘለቄታም ያላቸው ማለት ደጋፊ ፉክክር ምንም አይሰራም እና ደግሞ ማለት ኮሽታ ሲፈጠር በየተራ ሀይሚና ቡራን የምትሳደቡ እና በየተራ የሀይሚንና የብሩክን ፎቶ እየዘቀዘቃችሁ አድናቂነን ወይም ደጋፊነን ለምትሉ እናንተ ማንም አያውቃችሁም። ከዚህ በኋላ የምሬን ነው የምላችሁ፣ ብሩክና ሀይሚም እናንተን አይቀበሏችሁም አድናቂነን ደጋፊነን ብትሉ። ምክንያቱም የሀይሚ ፎቶ ሲዘቀዘቅ ብሩክ አይወድም፣ የብሩክ ፎቶ ሲዘቀዘቅም ሀይሚም አትወድም። ሶ ሁለቱን ትዘቅዘቃችሁ የምትጨቃጨቁ ኦዲየንሶች እናንተ የጨረቃ ፋሚሊን አትወክሉም። በቃ ለትክክለኛ ኦዲንስ ደግሞ የምለው ቢኖር ማለት ነው፣ በቃ ማለት ፎቶ ዘቅዝቃችሁ የምትጨቃጨቁ ሰዎች ከኛ ጋር አታውሩ ብላችሁ መዝጋት ነው ያለባችሁ፣ ቲክቶካችሁን ማለት ነው። በቃ በሚያመጡት ርዕስ ብቻ ርሱን ይዛችሁ ተወያዩ። እንዴ ምንድነው ዘውት የመጡት? ለምሳሌ ሀይሚ ዛሬ ታገት ጎላ መጣች አይደል? እገታ ምንድን ነው የሚለውን ይሄን ርዕስ አንቀጽ ወስዳችሁ ብቻ ቲክቶክ ላይ ተወያዩ እንጂ የሀይሚን ለምሳሌ ዛሬ ሀይሚ ብሩክን ፕራንክ ስታረገው የሀይሚን ፎቶ ዘቅዝቃችሁ የብሩክ ደጋፊው ናቸው አይደለም ቲክቶክ ላይ መምጣት ያለባችሁ እናንተ የጨረቃን ቤተሰብን አትወክሉም። በቃ የምሬን ነው የምላችሁ። ከዚህ በኋላ ይበቃችኋል። በጣም ብዙ ብዙ ብዙ ተባለ ምንም አሰቡም እና በቃ ይበቃችኋል፣ ከዚህ በኋላ ማለት ነው። ስለዚህ ያው ሀይሚና ጉራ እንግዲህ መቼ ያበቃል የሚለውን እርግጠኛ ነኝ። ነገም ማያበቃም ይቀጥላል። በብሩክ ቤት ማለት ነው። እንግዲህ ሰኞ ሀይሚን ነገ ቅዳሜ ነው አደል? እሁድ ወይ ሰኞ ያበቃል ብዬ አስባለሁ። ምክንያቱም በቃ አመጣጣቸው በእንዴት ነው በረጅሙ ነው የመጡ ሀይሚ ደግሞ ያሰበችውን ካላደረገች ከእንትን ካላለች እንደማትተው ታውቃላችሁ። ደግሞ አሁንም ቢሆን በትዕግስት ማለት ምንድን ነው ማስተማር የፈለገችው እኛ የራሳችን ማለት የራሳችን መላመት እየወሰድን ይሄ ነው ብለን አስተማሪ ነው ብለን የተቀበለውን በራሳችን ይዘን ሀይሚ መጨረሻ ላይ የምትነግረን ደግሞ ስለሚኖር በትዕግስት እንጠብቅ። ከዚህ በኋላ ሁለት ቪዲዮ ነው ቢለቀቅ ነገ በብሩክ ይለቀቃል፣ ከዛ በነገው በሀይሚ ቤት ሊያልቅ ይችላል ማለት ነው። ስለዚህ ሀይሚን አትሳደቡ። ብሩክንም አትሳደቡ። እኔ የእውነቴን ነው ምላችሁ። ሀይሚ ስትሳደብ ብሩክ ደስ አይለውም፣ ብሩክ ሲሰደብ ሀይሚ ደስ አይለውም። ሰውም ወደዳችሁም ጠላችሁም ሁለቱን ነው መውደድ ያለባችሁ። የምሬን ነው ምላችሁ። ሁለቱን ውደዱ በቃ። ማለት በፍላጎት ማለት ነው፣ በግዴታ የለም። ደግሞ እንዴት ነው በተናጠል የምትወዱ? ደግሞ ምንም ነገር አትጻፉ ማለት በልባችሁ ከጠላችሁ ጣላችሁ፣ በቃ አትጻፉ። ዝምታም እኮ ወርቅ ነው። የሚያስጠላ ኮመንት አትጻፉ። ሀይሚ አሁን ምንም አላጠፋችም። ማስተማር የፈለገችውን ነገር ነው ልታስተምር የመጣች በቃ መጨረሻውን ምን እንደሚሆን እንይ ማለት ነው። ምንም አይሆኑ እነሱ። ደግሞ እነሱ ፈጣሪ ነው ማለት ያገናኛቸው እግዚአብሔር ነው። ከቪዲዮ ባለፈ ትልቅ ከፈጣሪ የተሰጣቸው ፍቅር አለ። ይህን ፍቅር ደግሞ ብሩክ እየተንከባከበ፣ ሀይሚም እየተንከባከበች እዚያ አድርሰውታል። አንዳቸው ለአንዳቸው ተደጋግፈው ብሩክ ያለ ሀይሜ ሀይሜ ያለ ብሩክ አይሆንም። ስለዚህ ሁለታቸውን የሚያለያይ ሳይሆን ሁለታቸውን አንድ አርጎ ለወደፊት በቃ በአንድ የሚኖሩበት ጊዜ እስኪመጣ የጨረቃ ቤተሰቦች በጣም ትልቅ ዋጋ እየከፈሉ ነው። ለእናንተ ቃል የለኝም፣ የምሬን ነው የምላችሁ። ሲጨነቁ ተጨንቃችሁ፣ ሲደሰቱ እልል ብላችሁ በቃ እንደዚህ ነው ማለት። ለሰው ልጅ መልካም ነው ማሰብ ያለብን ማለት ነው። ለእኛም እኮ እግዚአብሔር ጥሩ ነገር እንዲያስብልን። ስለዚህ ሀይሚ በአስተማሪ ነገር ነው የመጣችው። ሌላ ምንም ነገር ከኋላ የተደበቀ ወደ ቀኝ ወደ ግራ የለም። ትንሽ በቀደም ግራ አጋብቶኝ ነበር። መጨረሻ ላይ እነሱ የተከራከሩበት ፎ እንትን ቪዲዮ ነበረና ዛሬ ተመልሷል ማለት ነው ማለት ወደ ቤት ሂጅ አትሂጅ፣ ትንሽ ተጨቃጭቀው ቀው ነበር እና በቃ ብሩክ ያንን ያደረገበት ምክንያት እሷ በጊዜ ወደ ቤት እንድትገባ ችግር እንዳይገጥማት ነው። ሶ ዛሬ መልሰውታል ማለት ነው በእገታ መልስ። ስለዚህ ሌላ ምንም ትርጉም ልንሰጠውም አንችልም። ብሩክና ሀይሚ አንድ ናቸው። መቼም አይለያዩም። እኔ የምፈልገው ከነ ብሩክና ከነ ሀይሚ አንድ በፍቅራቸው መሀል ምንም አይነት እንከን እንዳይኖር፣ ሁለተኛ ደግሞ ሰርተው እንዲለወጡ ያሰቡት ተሳክቶላቸው ተሎ ባንድ እንዲሆኑ፣ ይሄ ብቻ ነው ኔ ምኞቴ። ስለዚህ ደግሞ አሁን የሀይሚ ቻናል ትንሽ እየተንቀሳቀሰ ነው።